መስቀል አጋድንታ አያርቅም። ፀሐ መንፈስ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ። የቀደሙት እኮ ኦርቶዶክሳውያን አባቶቻችን በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ ነው ሲሉት የነበረ፣ ዛሬ ወንጀላውያን ፕሮቴስታንት በአማርኛ በኢየሱስ ክርስቶስ ስም ውጣ እያሉ የሚጠቀሙትን። ጥንት ግን ከዘርዓ ያዕቆብ በፊት የነበረችው እውነተኛዋ ኦርቶዶክስ ግን ፀሐ መንፈስ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ፣ በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ። እውነት ነው። ይሄ እንዲመጣ ነው እኛ የምንፈልገው እዚህ ላይ የተሰቀለው ኢየሱስ የሚባል አለ፣ ቤተ ክርስቲያን ያልገለጠችው ከዚህ ይልቅ ምን አለ? ከዚህ ላይ የተሰቀለውን ኢየሱስ መስቀሉን የምናውቀው እኮ ከኢየሱስ ጀርባ ነው አይደል? ፊት ለፊት ያለው እኮ ኢየሱስ ነው። ከኢየሱስ ጀርባ ነው። እንዴት ነው በጀርባ ሄደ መስቀል ፈለገ? ለዚህ እውቅና የሰጠ ነው። ለምንድን ነው መጀመሪያ ኢየሱስ ለምን አይሰበክም? ከኢየሱስ በኋላ ኢየሱስ በምን ሞተ ሲባል በዚህ ሞተ ብንል ምን አለ? ይሄ እኮ የሐዲስ ኪዳን መሰውያ ነው። በነገራችን ኢየሱስ ኢየሱስ የተሰዋበት መሰዊያ መስቀል ነው። መስቀሉ ግን መሰዊያ ሆነ እንጂ መድኃኒት አይደለም። አጋንንትንም አያባረርም። ምንም የሚያመጣው ነገር የለም። መስቀል ቤዛዬ ነው። መስቀል መድኃኒት እንዲህ መስቀል ቤዛ ነህ፣ መስቀል ኃይል ነህ፣ መስቀል ጽን ነህ፣ መስቀል መድኃኒት ነፍስ ነው እኮ ነው የሚለው። ክቡራት እንደምንላችሁ እንደምትቆያችሁ እግዚአብሔር የተመሰገነ ይሁን። ሰላም ናችሁ። ያው አሁን የቀረብኩበት ምክንያት ያው እንደምትሰሙት ክቡራን ተመልካቾች እንደምታዳምጡት ይህ ሰው ያው እንግዲህ ታሪክ ሲያዛባ ስላየውት ነው። ታሪክ መጻሕፍት ወይ አንቦ ቢሆን ጥሩ ነበረ። ከታሪክ አላገኘውም፣ ከመጽሐፍ አላነበበውም የትም እኔ ለራሴ የደራሲ አዲሴ ነው። ለሁላችንም አዲሳችን ነው። ከዘርዓ ያዕቆብ የነበረችው ነው። ቅድሚያ እንግዲህ ስለ ሃይማኖት አለና ወንጌላዊ ወንም ማንድን ያለው ኦርቶዶክስ አለ። ኦርቶዶክስ ከዘርዓ ያዕቆብ በፊት የነበረችው ነው የሚለው ከዚህ የዘራያ የቆብ በፊት የነበረችው ሃይማኖት ማን እንደሆነች ለሁላችን ግልጥ ነው። በታሪክ ተዘግበው እናገኘዋለን። በክብረ ነገስትም በተለያዩ መጽሐፍቶች ተዘግበው እንደምናገኘው በወንጌል ላይ መድኃኒታችን ኢየሱስ ክርስቶስ ቅድሜ ያስተማረን ማን ነው? ተዋሂዶ ነው። ተዋሂዶ ማለት እኮ ከድንግል ማርያም ክርስቶስ ስጋ ልነሶ በመዋሃዱ ከዚያ በኋላ ይቺ ተዋሂዶ ቤተ ሃይማኖት እንድትሰበክ በዓለም ላይ ለሐዋርያት የተነገረው ነው። ተዋሂዶ ማለት ይቺ ነች። ከዘርዓ ያዕቆብ የነበረችው ኦርቶዶክስ የሚላት ግን የት እንደመጣች ራሱ አሁን ሲናገር ብቻ ስሰማው እንጂ ሌላ ነገር የለም። ሁላችሁም እንደምትሰሙት ወይ ታሪክ ቢኖረው ጥሩ ነበረ፣ መጽሐፍ ጠቅሶ የሚናገር ቢሆን ከዘርዓ ያዕቆብ የነበረችው ኦርቶዶክስ እንደነበረች እሱ ኦርቶዶክስ የሚላት ማለት ነው። ተዋሂዶን ሳይጨምር ኦርቶዶክስ ስለሚለው የራሱን ሃይማኖት ነው። እንዴት እንደነበረ ገልጦ አብራርቶ መጽሐፍ ጠቅሶ ቢያስቀምጥልን ትክክል ነበረ፣ እኛም ልንቀበለው እንችል ነበረ። ግን ከየት ያመጣውል? በልብ ወለድ የተነገረውን ነገር ሁላችን መቀበል አንችልም። መጽሐፍ ላይ ያልሰፈረውን መድኃኒታችን ኢየሱስ ክርስቶስ ያላስተማረውን ሃይማኖት ከዘራዬ ቆብ በፊት የነበረውን ሃይማኖት መድኃኒ ያለም ኢየሱስ ክርስቶስ ያስተማራት ኦዶክስ ኦርቶዶክስ ተዋህዶ ናት እንጂ ተዋህዶ ናት እንጂ ወንጌላውያን ማን እያለ አሁን እሱ እንደሚለው አይደለም ነው። ለማንኛውም ታሪክ ይዘው አለመናገራቸው መጽሐፍ ጠቅሰው መጽሐፍ አለመጥቀሳቸው፣ ይሄ አንደኛ በመጽሐፍ ባይኖራቸው ነው። ትክክል ነው። የሚጠቀስም ነገር የላቸውም የሚነበብም ነገር የላቸውም። በራሳቸው ሕሊና አምጥተው ስለሚናገሩት ይህን እንደ ራሳቸው አድርገው ይውሰዱት፣ ችግር የለውም። እኛ ትክክለኛውን እኛ ወደኛ እኛ ስንመጣ ነቀፌታውም የገባው መስቀል ላይ ነው። በመስቀል እንግዲህ በመስቀል መነሻነት ነው መስቀልን እንደ መነሻ አድርጎ፣ መስቀል አጋንንት አያርቅም፣ መስቀል አጋንንትን አያወጣም፣ መስቀል ድዌ አይፈውስም። ያው በቃ መስቀል ዝም ብለን ነው እንጂ የምን ይዘው ምንም አይደለም ነው እያለ የሚያወራ ያለው ማለት ነው። ግን ስናየው እንደምን ያህል እኔ ሰውየው እንግዲህ ተከታዮችም ካሉ ማለት ነው። መጽሐፍ ቅዱስ እያሉ ሲያነቡ ስለ ቢያንስ እንኳን ስለ መስቀል ታሪክ እንደው አላገኙ እንደው ስለ መስቀል ታሪክ ነገሩ እኛ መስቀልን ካደ አልካደ ድንግል ማርያምን የካደ መስቀልን በመካዱ ድንቃችን አይደለም፣ ለእኛ ምንም አይደለም ማለት ነው። ሆኖም ግን መጽሐፍ ማንበቡ ጥሩ ነበር። ከሆነም እንደው እናገራለሁ ካለም ምዕራፉ ቁጥር ለመጥቀስም ነገሩ የማያምንበት መጽሐፍ ቅዱስ ቢያነበው ለእሱ ምንም አይሆነውም። ግን ሆኖ ሁኖ ስለ መስቀል እኛ በሰፊው እንደምናገኘው መስቀል አዳኝ ነው። መስቀል አጋንንትን ያወጣል። መስቀል የጥላ አጋንንትን ማለት ዲያብሎስን በመስቀል ላይ መድኃኒታችን ኢየሱስ ክርስቶስ ወጥሮ የያዘው ምን ነው በመስቀሉ ላይ ነው። ሰይጣንን ያስለፈለፈው፣ ዲያብሎስን ያስለፈለፈው ይህ መስቀል ተአምረኛ ነው። መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንግዲህ ብዙ ተአምራት ያደረገ ሐዋርያት ድው እየፈወሱበት ደግሞ ምንድን ነበር ሲሉ የነበረው ከዚያ በፊት የነበሩት በስሙ ለጊዜ የጥምቶቹ አለ የጥምቶቹ አባቶቻችን በስሙ ለጊዜ ኢየሱስ ክርስቶስ ነበር ሲሉ የነበረው ትክክል ነው። ይህን የሚላሉ አዎ፣ ይህን እኛ ሰት አንድ ነውን። በስሙ ለጊዜ ኢየሱስ ክርስቶስ መንፈስ ርኩስ እያሉ ያወጣሉ። ግን በስሙን ሲጠሩ ደግሞ ምን ይዘው ነው? ደግሞ መስቀል ይዘው ነው በመስቀል ላይ መስቀልን ተመርኩዘው የመድኃኒታችን ኢየሱስ ክርስቶስ ስሙን ጠርተው ነው አጋንንትን የሚያወጡት እንጂ መስቀል ሳይይዙ በስሙን ማውጣት ይችላሉ። እምነታቸው ጽኑ እስከሆነ ድረስ ማውጣት ይችላሉ። ሆኖም ግን ደግሞ እንደ ምስክርነት ያዳናቸው ጋኔንና አጋንንትን የሚያወጣ መድኃኔ ዓለም ኢየሱስ ክርስቶስ፣ መድኃኔ ዓለም ኢየሱስ ክርስቶስ ደሙን አፍስሶ ስጋውን ቆርሶ የሰጠን ትልቁ የጥልን ግድግዳ ያራቀልን በመስቀሉ ላይ ስለነበረ መስቀሉንም ተረክበው በመስቀሉም ድዊ ሲፈውሱበት፣ አጋኒ ሲያወጡበት ነው የኖሩት። እንግዲህ እነሱን እንደሆነ ጥንት አባቶች ሲል የነበረው እነማን እንደው ግን ገልጦ አልተናገርም። ብቻ የጥንት አባቶች ሲል ነው የሰማሁት እኔ። ሁላችሁም እንደምትሰሙት እንደዚያ ነው የሚለው። ሌላው ስለ መስቀል በሰፊው ሐዋርያው ቅዱስ ጳውሎስ አስቀምጦልናል። በሰፊው ከምንም በላይ ማለት ነው እንደው ስለ መስቀል አጋንንት ማውጣት እንዴት እንደምናገኝ፣ መስቀል ክብራችን እንደሆነ፣ መስቀል ኃይላችን እንደሆነ ማንንም አንጠይቅም፣ ቅዱስ ጳውሎስ እንጠይቃለን። እሱ ትልቁ ምስክራችን ነው። መድኃኒታችን ኢየሱስ ክርስቶስም መጀመሪያ በዮሐ ማቴዎስ ምዕራፍ 10 ቁጥር 48 ላይ ዘይ ጾረ መስቀለ ሞቴ እይክ ሊጸመደኒ ነው ያለው፣ መስቀሌን ያልተሸከመ መስቀሌን ያልያዘ መስቀሌን በአንገቱ ላይ ያባሰረ ያልተሸከመ ለእኔ ምን ሊሆነኝ አይችልም ነው ያለው። የእኔ ደቀ መዝሙር ሊሆን አይችልም፣ የእኔ ቤተሰብ ሊሆን አይችልም ብሎ ነው ያስቀምጠው። ይህንን ነው ሰው እየካደው በነገራችን ላይ እሱ አሁን ስታዩት መስቀል ይዞ ነው የምታዩት መስቀል ይዟል። የ የያዘው መስቀል ግን እንግዲህ መስቀል ስንል በነገራችን ላይ አረማውያን በቅድመ ኦሪት በኦሪት ዘመን አረማውያን የሆኑ ሰዎች የሚቀጡበት መስቀል ነበረ። አማጽያን ወንጀለኞች የሚቀጡበት መስቀል አለ። ያ መስቀል የማያድን ነው፣ አጋንንት የማያድቅ ነው። ምስል ነው፣ ዝም ብሎ ለምስል የተቀመጠ ነው። እንደገና መድኃኒታችን ኢየሱስ ክርስቶስ ሲሰቀል ደግሞ በቀኝና በግራ የተሰቀሉ ወንበዴዎች አሉ። ይሄ በግራ የተሰቀለው ፈያታዊ ዘጸጋም ይባላል ጥጦ ማን ነው? ዳክርስ። ይሄኛው በቀኙ የተሰቀለው ደግሞ ማን ይባላል? እሱ ደግሞ ጥጦስ ይባላል። እነዚህ የተሰቀሉበት መስቀል አሁንም ጋኒን አያወጣም፣ ሙታን አያስነሳም፣ ድውያን አይፈውስም። የሚያደርገው ተአምራትም የለ ለምስል ብቻ የቆመ ነው። የወንጀለኞች መቅጫ ነው ማለት ነው ይሄ መስቀል አሁን ሰውየው ይዞት የምናየው መስቀል የፈያታዊ የዳክርስን በሉት በግራ የተሰቀለውን የእሱም መስቀል ነው ይዞ ያለው። ለምን እንግዲህ ታምራት አያደርግም ካለ፣ ጋኒን አያወጣም ካለ፣ ድዌ አይፈጉስም ካለ የማን መስቀል ነው? እሱ መስቀል የፈያታዊ ዘጸጋም የዳክርስ ዳክርስ የተሰቀለበት ማለት ነው። መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ሳይሆን የዳክርስ መስቀል ነው ማለት ነው። ይህን ነው እሱ ይዞ ያለው አሁን የሚያመቸው መቅረጽ። ተውት፣ የተለያየ አድርጎ መቅረጽ ይቻላል። ችግር የለም። መወርቅ ማሰራት ይቻላል። በፈለገው ማሰራት ይቻላል። የያዘው መስቀል ግን የማያድነው መስቀል፣ አጋንንት የማያወጣው መስቀል ማንኛው መስቀል ነው እሱ። ይሄ የፈያታዊ ዘጸጋም በግራ የተሰቀለው የእሱ መስቀል ነው ማለት ነው። ትክክለኛው የያዝነው መስቀል ግን ትክክለኛው መስቀል ግን ድዊ እንደሚፈውስ አጋንንት እንደሚያወጣ ቅዱስ ጳውሎስ በሰፊው አስቀምጦልናል። ለዚህም መረጃ የሆነን ዘንድ ምን ይላል መሰላችሁ? ገላትያም ማግኘት እንችላለን። ብዙ ጥቅሶች አሉ። ቆላሲያስ 14 ላይ ስናገኝ ምዕራፍ ቆላሲያስ ማለት ነው ሁለት ምዕራፍ ሁለት ቁጥር 14 ይቅርታ፣ ቆላሲስ ማለት ነው። ቆላሲስ እሱ ጋር ስናምናነበው ምዕራፍ ሁለት ቁጥር 14 ላይ እንዲህ ሲል እናገኘዋለን። ዋአእተቶ ማእከሌነ ማእከሌነ ወቀነው በመስቀሉ ይላል ለሞት እንግዲህ አስቡት። ይህ ከእኛ የነበረውን ሞት አራቀልን። ያን ከኛ የነበረውን ሞት አራቀና፣ በምን ላይ ጠርቆ የያዘው አለ? በመስቀል ላይ ማን? የተባለ ሞት፣ የተባለ ሰይጣን። ይሄ ነው እንግዲህ አጋንንት አወጣ ማለት እንደዚህ ነው። አሁን ቢሆን ስራ ክርስቶስ እንድንሰራበት ስራ ሰርቶ ስሩ ነው ያለን። ከእኔ ተማሩ ነው አደል ያለው? ከእኔ ተማሩ፣ ከእኔ ከተማራችሁ እኔ የምሰራውን አይታችሁ ስሩ ነው አሁንም። በመስቀሉ እኛ አጋንንት እንድናወጣ ማን መሰጡናል። መድኃኔዓለም ደሙን አፍስሶ ስጋውን ቆርሶ በመስቀሉ ላይ ስለሰጠን ያ ደግሞ መጀመሪያ መድኃኒታችን ኢየሱስ ክርስቶስ ሲሰቀልበት ዲያብሎስን ወጥሮ የያዘበት አግጽልን ያራቀበት ስለሆነ እሱ መስቀል አሁንም ስሰሩበት ትኖራላችሁ። እስከ ለተመጻተ ብለን የተሰጠን ነው። እኛ የምናረቅበት አጋንንትን የምናወጣበት የምናረቅበት ድውይ የምንፈውስበት መስቀል እሱ መድኃኒታችን ኢየሱስ ክርስ የተሰቀለ ነው። በአንገታችን ያደረግነው መስቀል መድኃኒታችን ኢየሱስ ክርስ የተሰቀለበት መስቀል ነው እንጂ እሱ እንደያዘው የፈያታዊ ዘጸጋም ወይንም የፈያታዊ ዘየማን መስቀል አይደለም ማለት ነው። መስቀል አይደለም። ሌላም እንዲሁ ደግሞ ሌላ ምዕራፍ ላይ ኤፌሱን ቁጥር ቁጥር ሁለት ማለት ምዕራፍ ሁለት ቁጥር 16 ላይ እንዲህ ስል እናገኘዋለን። ወቀተሎ በመስቀሉ ለጽል ይላል፣ ወይም በመስቀሉ ቀተሎ ለጽል ይላል። በመስቀሉ ጥልን አጠፋው ይላል። ጥልን አጠፋው። ይሄ ጥል የተባለ ማን ነው? ዲያብሎስ ነው። ቀድሞም ማዳምን ከእግዚአብሔር የለየ በመካከል ላይ ገብቶ ያጣለ ማን ነው? ዲያብሎስ ሰይጣን ነው። አሁንም ይህንን ሰይጣንን በመስቀሉ እግዚአብሔር ታርቁታላችሁ ሲል ቅዱስ ጳውሎስ ጽፎ ከዚያ ጋር ያስቀምጦልናል አስቀምጠልናል። እንዴት በመስቀሉ ጥልን ማራቅ? ማለት ጥል የተባለ ሰይጣን ነው ብያቸዋለሁ። ሰይጣንን ማራቅ እንደምንችል፣ አጋንንት ማውጣት እንደምንችል እዚህ ጋር በሰፊው ተቀምጦልናል ማለት ነው። ስለዚህ ለእኛ መስቀል ምናችን ነው? ኃይላችን ነው፣ ጽናችን ነው፣ መመኪያችን ነው፣ ድኅነታችን ነው። እዚህ ነው ቅዱስ ጳውሎስ ሐዋርያው በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር 17 እስከ 19 ላይ እንዲህ ሲል የምናገኘው ማለት ነው እስመ ነገረ መስቀሉ ሰ እበዱ እቱ በሀበህ ወባሃብ የነሰለ ለዲህና ሀይል እግዚአብሔር ውእቱ ይለዋል። ቅዱስ ጳውሎስ እንዴት አድርጎ አቆላምጦ እንዳስቀመጠው መስቀል ለምናምንበት ለእኛ ድህነታችን ነው፣ ሀይላችን ነው፣ መመኪያችን ነው። ለማያምኑበት ሰዎች ደግሞ ሞኝነት ነው ያለው። እንደነዚህ ሰዎች አሁን መስቀል አያዲንም አጋንን ታያወጥም የሚሉ ለእነሱ ቢይዙትም ሞኝነት ነው እያቸዋለሁ። የፈያተ ጸጋም ወይም ዘጸጋም ነው እያቸዋለሁ። ግን ያ ይዘውት ደግሞ በድለሱ መስቀል ሞኝነት የማይጠቀሙበት ማለት ነው። አላመኑበትማ ባ ሲያምኑበት እኮ ነው በዚያ መስቀል ጋኔን ማረቅ የሚችሉት። መጀመሪያ ድንግል ማርያም ሳያምኑ ክርስቶስን ኢየሱስ ክርስቶስ አማላጅ ነው እያሉ እዚያ ደግሞ መስቀል ደግሞ አጋንንት አያወጣም እያሉ እንዴት በመስቀል ስራ ሊሰሩ ይችላሉ? ለምስልነት ግን የፋያታዊ ዘጸጋም ወይም ሌኒድ ስኮ ስንመለከት የሌኒን ታሪክ መስቀሉ ተቀብሮ ስታወጣ አይሁድም ምን ጊዜም ቢሆን ለመስቀሉ ጠላቶች ናቸው። ምን ላለ አሁን ለመስቀሉ ጠላቶች ናቸው። ኤፌሶን እሱ ማነው ቆላ ፊልክስ ማለት ነው። ቅዱስ ጳውሎስ የተናገረው ፊልክሲዩስ ማለት ማን ልበላችሁ፣ ፊልጵስዩስ ልላችሁ ነው። ፊልጵስዩስ ምዕራፍ ሶስት ቁጥር አስራ ስምንት ላይ እንዲህ ሲል እናገኘዋለን። ወይዚ ለ ያ ውሩ ከፍኖተ ካላ ወይእዜኒ እነግረ ክሙ ጋደ አለ እስመ ከመእሙንቱ ጸላእቱ ለመስቀለ ክርስቶስ ወደ ሌላ መንገድ ይሄዱ፣ ከኦርቶዶክስ የተለዩ ከተዋህዶ የተለዩ ሰዎች ማለት ነው። እነሱ የመስቀሉ ምንድናቸው ነው ያለው? የመስቀሉ ጥላቶቹ ናቸው ነው ያለው። የመስቀሉ ጥላቶች ናቸው፣ ጸሮች ናቸው፣ አያምኑበትም። ስለዚህ ለእነሱ መስቀል ሞኝነት ነው። ለእነሱ መስቀል ያዙ ማለት መስቀል እንደው ለምስል ያዙት ማለት መስቀልም እነሱ በመስቀል ያምናሉ ማለት ሞኝነት ነው። ስለዚህ ለእነሱ መስቀል ምናቸው ነው? ምንም አይደላቸውም፣ አላዳናቸውም፣ አልዳኑም። እንግዲህ ያልዳነ ሰው መስቀል እንዴት ሊያምንበት ይችላል? የዳንኛ ግን ለእኛ ድነት ኃይላችን ለሆነ ግን ለለድህነ ለዳን ለእኛ ግን መስቀል ምናችን ነው? ኃይላችን ነው፣ መመኪያችን ነው፣ አጋንንትን የምናርቅበት፣ በአንገታችን እንኳን አስረን አጋንንትን እንዳይቀርበን የምንከላከልበት፣ ክብር የምናገኝበት መስቀላችን ነው። ለዚህ ነው ቅዱስ ጳውሎስ በሰፊው የተናገረው ኤፌሶን ምዕራፍ ስድስት ቁጥር አስራ አራት ላይም እንዲህ ሲል እናገኘዋለን አንድ ሰሐሰ ሊተይ ዚህል ዘንበለ በመስቀሉ ላይ ጊዜ ኢየሱስ ክርስቶስ፣ እኔ ያለ ጌታ ያለ ኢየሱስ ክርስቶስ መስቀል በሌላ አልመካም፣ ነው የምመካበት፣ የለኝም ነው ያለው። በቃ መመኪያ ማን ነው አለ? የፈጣሪ ኢየሱስ ክርስቶስ የተሰቀለበት መስቀል ብቻ። ወይንም የፈያታዊ ዘጸጋም አይደለም፣ ወይንም ዘፈያታዊ ዘየማን አይደለም። ብያችኋለሁ። እሊየን ያን አለ መስቀል ስታወጣው ሁለት ሶስት መስቀል ነው የተቀበረው። አይሁድ ምን ጊዜም ጠላቶች ስለሆኑ ከመስቀሉ ላይ ትቢያ እየተራራ ያህል አድርገውት ነበር። የዚያን ሰዓት ሶስት መስቀል አገኘ። ሶስቱን የማወጣቸው ስታወጣ አንድ አይነት ሲሆንባት፣ የመድኃኒታችን የኢየሱስ ክርስቶስ መስቀል ለመለየት የቻለችው ግን በምንድን ነው? ሙት ወስዳ ከሙት ላይ ስታጠለው ሙት አስነሳላት። እውር ላይ ስትጠለው እውር አበራላት። ጋኔን አወጣላት። በዚህ ዛን ትክክለኛ የጌታ የመድኃኒት የኢየሱስ ክርስቶስ መስቀል ይህ ነው ብላ፣ ከዚያ በኋላ ያው ታምራቱ ተገለጠ። በራሱ መስቀሉ ታምራቱን ገለጠ። መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንደሆነ በዚህ አምና፣ ያው ቤተክርስቲያን ሰርታ በክብር አስቀመጠችው በክብር አስቀመጠችው ማለት ነው። ያን አሁን እኛ በግሸን ማርያም ላይ በአመት አንድ ጊዜ ሄደን የምንባረክበት ያ መስቀል ማለት አሁን ሁላችን በምንገኘው ቀሳ ውስጥ የሚባርኩበት እንደገና እኛ በአንገታችን ላይ ያደረግነው ስንታመም አጋንንትን እየታሽን የምናወጣበት የሚያወጡበት ይሄ መስቀል ነው እንግዲህ፣ ድነት ያለው ስለዚህ። ይህ መስቀል እሱ ቢነቅ እሱ የያዘው የፈያታዊ ዘየማን ነው ብያቸዋለሁ። ዘጸጋም የፈያታዊ ዘጸጋምን መስቀል ስለያዘ ይሄኛው መስቀል ለእሱ ሊገባ አይችልም። ለማንኛውም ለእኛ ግን መስቀል ኃይላችን ነው መስቀል ጽናችን ነው መስቀል ቤዛችን ነው ለምን አጋንንትን እናወጣበታለን ለምን መድኃኒታችን ኢየሱስ ክርስቶስ በደሙ ዋጅቶ ሰጥቶናል ከዚህ የበለጠ ዛ ኢየሱስ ክርስቶስን አትሰብኩም መስቀል እኛ መስቀልን እኮ ኢየሱስ ክርስቶስን እኮ ስንሰብክ በምን ላይ የተሰቀለ መስቀሉንም እኮ የመስቀሉንም ተአምራት እኳ አያይዘን ነው የምንሰብከው እንጂ ኢየሱስ አማላጅ ነው ብለን እኳ አንሰብክም እንደነሱ እርሷ አሁን የመሰለ ኢየሱስ አማላጅ ነው ይካላሉ ብሎ ነው ኢየሱስ ክርስቶስማ ፈጣሪ ነው ተሰቅለዋል እሱን ማን ሰብከነዋል? እሱን እኮ እየሰበክን ነው፣ መስቀሉን የምናወሳው እሱን ኢየሱስ ክርስቶስ ስንሰብክ አደለ መስቀሉን የምንሰብከው? መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገን ውለታ ስንናገር አደለ መስቀሉን የምንሰብከው? እንደሚለው እንደምሰሙት ግን ነው የሚለው መስቀሉን አይሰብኩም፣ ኢየሱስ ክርስቶስ ብቻ ማለት። ኢየሱስ ክርስቶስ አይሰብኩም አማላጅ ካላሉ ብሎ እኮ ነው። እኛ እኳ አማላጅ ያነለው ፈጣሪ እያልን እየሰበክን ነው፣ እያስተማር ነው። ይህን ደግሞ ከፈለገ ደግሞ ጉባኤ መጥቶ ቤተ ክርስቲያን ይስማ በደንብ አድርገን እናሰማዋለን ማለት ነው ስለዚህ የመስቀል ታሪክ በሰፊው ያው በብዙ ይነገራል ግን ሐዋርያው ቅዱስ ጳውሎስም በሰፊው ገልጦልናል ይህን በገለጠልን መሰረት ይህን ተረድተን ሰውየ የሚለውን ተረት ደግሞ ምን ያህል እንደው ምን ያህል እንደው ትንሽ እንደው ለትዝብት ዋስትና የሌለው መሆኑን በዚህ መረዳት እንችላለን ዋስትና እንኳን ለሰው ልጅ እንዴት እንደው ትንሽ ለሚናገረው ጥቅሱ እንኳን አንድ መጽሐፍ አይጠቅስም? ኢየሱስ ክርስቶስን አያስተምሩም ካል የማናስተምርበት ምክንያት የት ላይ ነው? አይጠቅስም። መስቀሉ አጋንንት ካላወጣ ቅዱስ ጳውሎስ ጽፎ ያስቀመጠውን ለነገሩ አይቀበለውን ብያቸዋለሁ። ስለማይቀበለው ነው። ግን ደግሞ ለመጽሐፍ ቅዱስ እያለ ደግሞ ባይናገር ጥሩ ነው። ይህን ነው ሁልጊዜ የማስተላልፈው መልእክቴ። ለማንኛውም መስቀል ኃይላችን ነው። መስቀል ጽናችን ነው፣ ለሁላችን መመኪያችን ነው። መናን ሁላችሁም እየተመለከታችሁ ሸር እያደረጋችሁ ለሱ ማድረሱት ያለውን እንደ ውሸቱ ምን ያህል እንደሚዋሽ ይህንንም በራሱ አይምሮውን ይታዘበው። እግዚአብሔር አይምሮ ከሰጠው ማለት ነው። ይታዘበው ምን ያህል የሚናገረውን ነገር እንኳን አለማወቁ ከዘሪያ የቆ በፊት ነበረች እያለ ያልተነገረውን ያልሰማንውን አሁን የመጣውን አዲስ እንትን ነበር እያለ በማውራቱ መጽሐፍ ታሪክ ካለም ታሪኩን እንዲያስረዳን ሸራ አድርጉለት ይድረሰው ነው ምለው። መናን እግዚአብሔር ከሁላችን ጋር ይሁን።